አሰላሙ ዓሌይኩም ወራሕመቱላሂ ወበረካቱ የተወደዳችሁ የኑሩ ሁሴን አሕመድ የተውሂድ ሙንሺድ ተከታታዮች እንደምን አላችሁ? እንግዲህ ብዙ ስራዎች ይዤላችሁ ይቀርባሉ። እናንተ ብቻ የምለቅላችሁን እዩት። ማየት አይከፋም። ግን ሰብስክራይብ ሳታርጉ የምታልፉ ሰዎች አላችሁ። ከዚህ በፊት 3 ሰብስክራይበር ነበረኝና እንደነገርኳችሁ። ያው እንትሉን ፓስወርዱን በመጥፋቱ ፎርማት ሆነብኝ አላስታውሰው አልቻልኩም ለዛ ነው አዲስ ዩቲብ ነው የከፈትኩ አሁን ይሄ ኑር ሁሴን ምን ይላል ኑር ሁሴን የተውሂዱ ነው ይሄ የተውሂድ ሙንሺድ ሌላ ደግሞ ዊዲንግ የሚልም አለ ሌላ ደግሞ አቡ አነስ የተርቢያ ሚዲያ አለ ሶስት ነው እና ኢንሻአላህ ለሶስቱም እየገባችሁ ሰብስክራይብ አድርጉ ጥሩ ቆይታ እናርጋለን ጥሩ ጥሩ ማለት ጥሩ ነሺዳዎች ነሽዳዎች አሉ። አዎ መጥፎ ነሽዳዎች አሉ። አዎ የተውሂድ ነሽዳዎች አሉ፣ የሽርክ ነሽዳዎች። የተውሂድ ነሽዳዎች እንከታተልሽ።